አብነታችንን እናስበው አብነታችንን እናስበው። በቅዱስ ያዕቆብ ምዕራፍ አራት ቁጥር ዘጠኝ ላይ ተጨነቁ አልቅሱ፣ ነገር ግን የለቅሷችሁ ጊዜና የሐዘናችሁ ጊዜ ይብቃ። ስለዚህ ይህንን በማስመልከት ስራዎቹ ምን ነበሩ? ምን ሰርቶ አለፈ? እንዴት እንዘክረው እንዴት እናስበው የሚል መርሃ ግብር ነው። የመስከረም 24 2018 ዓ ም ከቀኑ 7 ሰዓት ተኩል ጀምሮ የሚደረገው መርሃ ግብር አብነስ አስራት ምን ሰርቶ አለፈ? ምን አደረገ? ለቤተ ክርስቲያን ምን ጥቅም ነበረው? ምን አይነት እውቀት ነበረው? ምን አይነት ሰው ነበረ? የሚለው ከእሱም ደግሞ ተነስተው በርካታ ደቀ መዛሙርት አሉ በርካታ መምህራን አሉና የእሱን አርአያ ፍኖት ተከትለው የሃይማኖታቸውን ፍሬ የወንድማችን የሃይማኖቱን ፍሬ እያዩና እየተመለከቱ በእምነትም በምግባርም እንዲመስሉት የሚችሉ ወጣቶችን ለማፍራት የሚያስችል መርሃ ግብር አዘጋጅተናል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘሞተሰ አይረፈ ባህቱ ግበርሎቱ ተዝካሮ የሞተሰው አረፈ መታሰቢያውን ግን አድርግለት ለና ቅዱስ መጽሐፍ። ተወደዳችሁ የተዋሕዶ ልጆች ሁላችሁ ወንድማችን ረዳት ፕሮፌሰር አብነት አስራት በዚህ ዓለም እረፍት የሚባል እፎይታ የሚባል ያልነበረው ሌሊትም ቀንም ስራ ላይ ጥናት ላይ ትምህርት ላይ መማር ላይ ማስተማር ላይ ለተቋም አገልግሎት ሩጫ ላይ ብቻ የነበረው ወንድማችን መሆናቸውን ለማሳሰብ እንወዳለን። በዚህ ዓለም ረፍት አልነበራቸውም ስንላችሁ ግን ሀብቴ፣ ንብረቴ፣ ቤቴ፣ ልጆቼ፣ ቤተሰቦቼ፣ እናቴ፣ ረስቴ፣ ጉልቴ በሚል አስተሳሰብ አይደለም። ከዚህ ዓለም ከብር ባይ ልቡና በመውጣት ለተቋም አገልግሎት ለእውቀት ለመንፈሳዊ ሕይወት በትግሀ ሌሊት የነበሩ ወንድም መሆናቸውን ለማሳሰብ ያህል ነው። ከዚህም አንጻር ይማራሉ፣ ያስተምራሉ ያሰለጥናሉ የስብከት ወንጌል ክፍል ኃላፊ የሆነው ደግሞ አዲስ አበባ ሀገረ ስብከት ሌላ የኃላፊነት ስራ ይሰራሉ። በዚህ ውስጥ ሀብቴ ቤቴ የሚሉበት ጊዜ ስላልነበራቸው እንደዚህ ዓለም ሰው ሚስት አግብተዋል፣ ዘር ተክተዋል፣ ህፃናት ልጆች አሏቸው ለመብላት ያላነሱ ለመስራት ያልደረሱ ህፃናት ልጆች ናቸው። እነዚህን ልጆች የማሳድግበት ቤት ልስራላቸው፣ ጥሪት የሚሆን ሀብት ላካብትላቸው የሚል አስተሳሰብ አልነበራቸውም። ለዚህ የሚሆን ጊዜም አልነበራቸውም። ወንድማችን ተቋማዊ አስተሳሰብ የነበራቸው የቤተ ክርስቲያን የሃይማኖት ፍቅር የነበራቸው በጽና ሃይማኖት በምግባረ ቅንነት ያገለግሉ የነበሩ ወንድማችን ስለሆኑ የቤተ ክርስቲያን ጉድለት፣ አሁን ያለው የምግባር ጥመት፣ የሚታዩ ጥቃቅን ነገሮች ለምን ተፈጠሩ? ለምን እንዲህ ይሆናል? ለምን እንዲህ ሆነ? በኛ ዘመን ደጋጋ አባቶች የሰጡን ቤተክርስቲያን ለምን እዚህ ደረሰችብን? በሚል ያንን ለማቃናት በየቦታው ስልጠና ለመስጠት ያወቁትን ለማሳወቅ ይጥሩ ይግሩ የነበሩ ወንድማችን ስለሆኑ በተነሳንበት መጽሐፍ ቅዱሳዊ ቃል መሰረትነት፣ መታሰቢያውን አድርግለት። ሰው ዝም ብሎ የሚወድቅ ነገር አለም? ያውም ክርስቲያን ያውም ክርስቲያን ያውም የክርስቲያን አባት ካህን በጥባት የሚያገለግል ካህን ቅን አገልጋይ የነበረ ካህን ዝም ብሎ ምን ደረሰው? አይደለም። ብዙ አሻራዎች አሉት። በዚያው ላይ ወልደው ያሳደጉ ጧሪ የሌላቸው ልጄ ደረሰ፣ ነገ ዶክተር ሆኖ ይጦረኛል የሚሉት ልጃቸውን ያጡ አቅመ ደካማናት አሏቸው። ተምረው ለወግ የሚደርሱ ልጆች አሏቸውና እነዚያን ልጆች ማደሪያ መስጠት፣ እነዚያን ልጆች እንዲማሩ አድርጎ ማብቃት አሻራ ነው። እሱ መታሰቢያ ነው። እሱ ትልቁ መታሰቢያችን ልጆቻቸውን መርዳት ነው። ልጆቻቸውን በቦታቸው መተከት ነው፣ መተካት ነው። እሳቸውን አክለው እሳቸውን መስለው እናት ቅድስት ቤተ ክርስቲያንን ሲያገለግሉ ማየት፣ እሳቸውን መስለው ማግኘት በጎ ምኞታችን ስለሆነ ነገ በሚቀጥለው ቅዳሜ በ24 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትልቁ አዳራሽ በምናደርገው የመታሰቢያ ጸሎት እንድትገኙ፣ አብረን እንድንጸልይ፣ እንድትጸልዩ፣ እንድንማር፣ እንድትማሩ፣ እንድንዘምር፣ እንድትዘምሩ፣ መታሰቢያቸውን እንድናደርግ ለማሳሰብ እንወዳለን። የካህኑ በረከት የአባታችን የአባታችሁ በረከት ይድረሰን፣ ይድረሳችሁ። የቤተ ክርስቲያን አምላክ ሁላችንንም ያስበን በረድኤት ያስባችሁ። እስካሁን ለምታደርጉትም ነገር አስተባባሪ ኮሚቴው በብፁዕነታቸው የተሰየመው በብፁዕ አቡነ ሕርያቆስ ይህን አስተባብሮ ሥርዓተ ቀብር እንዲያስፈጽም ሐውልት እንዲያሰራ፣ ልጆቻቸውን በአግባቡ ማጽናናት፣ መርዳት፣ ማገዝ እንዲችል የተሰየመው ኮሚቴ ላደረጋችሁት አስተዋጽኦ ሁሉ ከልብ ከልብ በቅድስት እናት ቤተ ክርስቲያን ስም እናመሰግናለን በረከታቸው ይድረሳችሁ። እግዚአብሔር ይስጥልን። በዕለቱ ደግሞ በሰላም ያገናኘን። የተወደዳችሁ የእግዚአብሔር ልጆች በመላው ዓለም ሐዘናችን ሐዘናችሁ የነበረ ትካዜያችንና ጭንቀታችን ጭንቀታችሁ ትካዜያችሁ የነበረ በመጀመሪያ እግዚአብሔር ያጽናን እግዚአብሔር ያጽናችሁ ከማለት ጀምርና በቅዱስ ያዕቆብ ምዕራፍ 4 ቁጥር 9 ላይ ተጨነቁ፣ አልቅሱ፣ ነገር ግን የለቅሷችሁ ጊዜና የሐዘናችሁ ጊዜ ይብቃ ወደ ደስታ ይለውጥ የሚል ቃል አለና ከዚያ በመነሳት በማዘን ወንድማችንን ሳይሆን የምንደግፈው በጸሎት በምስጋና ወንድማችንን የምናስበው በመጀመሪያ በዚህ ባለበት በተሰጣቸው ዘመን ጊዜያቸውን ሙሉ ለወንጌል በመስጠት በተለይም ይሄ የሰባካያን ወንጌል ህብረት ከተደራጀበት ጊዜ ከመሰረቱ ጀምሮ መስራችና ትልቁን ድርሻ ይዘው የነበሩ ወንድማችን ስለ ወንጌል እና ስለ ቤተ ክርስቲያን ብቻ ይደክሙ የነበሩ ወንድማችን በመሆናቸው ቤተ ክርስቲያን በእውነት በዚህ መልኩ ታስባቸዋለች፣ ታከብራቸዋለች። ምክንያቱም ለቅኖች ምስጋና ይገባል ይላል መጽሐፍ። በጣም ቅን ወንድማችን ስለነበሩ ለቤተ ክርስቲያን እንደተነገረው ጊዜያቸውን፣ ህይወታቸውን በሙሉ የሰጡ በመሆናቸው ቤተ ክርስቲያን ቢያንስ እንኳን በጸሎት አስባቸው፣ ልጆቻቸውን መደገፍ ካለብን ደግፈን፣ ቤተሰባቸውን መደገፍ ካለብን ደግፈን፣ በሚያስፈልጉት አሁን ለቅሶ ሳይሆን የሚጠቅመው በህይወት የቆሙትን ህፃናት መደገፍ፣ ያሉትን ቤተሰቦች መደገፍ፣ የሚገባቸውን መርዳት የእኛ ትልቁ ዓላማ ይሄ ነው። ስለዚህ በዚህ ሰዓት በመላው ዓለም በእውነት በሐዘናችን ጊዜ ሐዘንተኞቹ ናችሁ። በሶሻል ሚዲያ በልዩ ልዩ ጉዳይ መግለጫችን ተቀብላችሁ የሐዘን መግለጫችን ደርሷችሁ ሐዘንተኞቹ ናችሁ እንደነበረ እናውቃለንና እና ቤተክርስቲያናችን ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በውጭም በውስጥም በሩቅም በቅርብም ያላችሁ ለሌላውም ጊዜ ትምህርት እንዲሆን አገልጋዮች፣ መምህራን፣ ወንጌላውያን ሲደክሙ ኑረው ዓለም በዚህ መልኩ ስታሸንፋቸውና ሲቀሩ ድንገት ከመንገድ ወገኖቻቸው መታሰብ ስላለባቸው ትምህርት እንዲሆን ሌሎችም ወንድሞች መምህራን በአጠቃላይ እንዲህ አይነት ድካም ሲገጥማቸው ቀጣይ የሚሆን አርአያነት ያለው አሰራር ነው። አሁን በእውነት በብፁዕነታቸው የተቋቋመው ኮሚቴ ክቡር መላከ ፀሐይ አባሄል መለኮት የዚህ የአብይ ኮሚቴው ሰብሳቢ ናቸው። በመጀመሪያ እንደገለጡልን በዚህ መልኩ ክብር ሰታ ቤተክርስቲያን እያሰበችው ያለ የቤተክርስቲያኗ ውድ ልጅ ነው። አንድ ላይብረሪ እንደተቃጠለብን ነው እኛ የሚሰማን። አዎ፣ ምክንያቱም ብዙ ጥረት ያደርግ የነበረው የኖረው ለቤተ ክርስቲያን ነው። ስለዚህ ለቤተ ክርስቲያኗ የኖረውን አንድ ወንድም ማሰብ ራሷን ቤተ ክርስቲያንን ማሰብ እንደሆነ የምትከታተሉ በሙሉ ይህንን አይምሯችሁ ላይ በሕይወታችሁ ባለው በጉዟችሁ ላይ እንድታደርጉት እንድታስቡት ለማሳሰብ ነው። ስለዚህ የሚቀጥሉት ቀናት ብዙዎች በየአብያተ ክርስቲያናቱ አብይ ኮሚቴው በብዙ አብያተ ክርስቲያናት በዕለተ ሰንበት፣ በወርሃዊ በዓላት በመገኘት የሚገባውን ነገር ወንድማችን ለመደገፍ ከፍተኛ ድጋፍ የሰጣችሁንን በሙሉ ከልብ የመነጨ ምስጋና ነው የምናመሰግናችሁ። ምክንያቱም ነገ ለእያንዳንዳችን ስለሚሆን፣ ስለዚህ ነገ በመስከረም 24 2018 ከቀኑ 8 ሰዓት ጀምሮ ከሰባት ተኩል ጀምሮ በቅድስት ሥላሴ ዩኒቨርሲቲ አዳራሽ በመገኘት ተገኝተን ወንድማችን በጸሎት እንድናስበው የጎደለ ነገር ካለ አብረን ሞልተን ቤተሰቡ እንድናበረታ አደራ እንላችኋለን። ቸሮ አምላክ ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋናዎቻችሁን አስቡ ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን ያው ከዚህ በፊት ክቡር አባታችን መላከ ፀሐይ ለመለኮትና የህብረታችን ዋና ሰብሳቢ ክቡር በኩረት ጓን ፈንታገላው ዶክተር በሰጡት መግለጫ ላይ ተጨማሪ ማብራሪያ የሚያስፈልገው ነገር ቢኖር ምንድን ነው፣ አብነት አስራትን እንግዲህ፣ ያወቅ ነው ብዙዎቻችን፣ በተለይ አብዛኛው የኦርቶዶክስ ተዋሕዶ እምነት ተከታይ በመላው ዓለም የሚገኘው ያወቃቸው ከሞታቸው በኋላ ነው። አንዳንድ ክርስቲያን ወይም አንዳንድ መምህራን በሕይወታቸው ዘመን በስራቸው ይታወቃሉ። በሚሰሯቸው መልካም ስራዎች፣ በአገልግሎታቸው፣ በስብከታቸው ይታወቃሉ። አንዳንድ ሰዎች በሕይወት ዘመናቸው ይታወቃሉ። አንዳንድ ሰዎች ደግሞ ያው በሞታቸው ቀን ይታወቃሉ። ቅዱሳን በሞታቸው ቀን የሚታወቁ አሉ። በህይወት ዘመናቸው እያሉ በህይወት ዘመን እያሉ የሚታወቁ አሉ። ያው የሚታወቁበት መንገድ የተለያየ ስለሆነ አብነት አስራትን በስራው ወይም ደግሞ በአደባባይ እንደ ሌሎቹ ወንጌላውያን እንደ ሌሎቹ መምህራን እንደ ሌሎቹ ቤተክርስቲያን ልጆች በየቲክቶኩ በየፌስቡኩ በየዩቲዩቡ ላናቀው እንችላለን እና እንመለከተው እንችላለን። ነገር ግን ይህም ከትሕትና አንጻር ነው። ይህንን የሚያደርግ የነበረው ወንድማችን ገና ብዙ ማወቅ አለብኝ ብዙ መስራት አለብኝ ብዙ ፍሬ ማፍራት አለብኝ ከሚል ተደብቆ ቤተክርስቲያናችንን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተግባራዊ ስነመለኮት በርካታ ደቀ መዛሙርትን በማውጣት በሀገረ ስብከት ደረጃ መሪ በመሆን በአጥቢያ ደረጃ የቤተክርስቲያን አስተዳዳሪ በመሆን በተለያዩ መንግስት ተቋማት ውስጥ ወይም ዩኒቨርሲቲዎች ውስጥ ገብቶ ምርምሮችን በመስራት የምናውቀው ወይም ደግሞ ለቤተክርስቲያናችን ጠቃሚ ነው ብለን የምናስበው ነው። በዚህ በርካታ ስራዎች በእሱ አማካኝነት ቤተክርስቲያናችንን የሚትጠቀምበት እኛ የሚትጠቀምንበት በርካታ ስራዎችን ሰርቷል። ስለዚህ ይህንን በማስመልከት ስራዎቹ ምን ነበሩ? ምን ሰርቶ አለፈ እንዴት እንዘክረው እንዴት እናስበው የሚል መርሐ ግብር ነው። የመስከረም 24 2018 ዓም ከቀኑ 7 ሰዓት ተኩል ጀምሮ የሚደረገው መርሐ ግብር አብነ አስርዓት ምን ሰርቶ አለፈ? ምን አደረገ? ለቤተክርስቲያን ምን ጥቅም ነበረው? ምን አይነት እውቀት ነበረው? ምን አይነት ሰው ነበረ የሚለው ከሱም ደግሞ ተነስተው በርካታ ደቀ መዛሙርት አሉ፣ በርካታ መምህራን አሉና የእሱን አርያ ፍኖት ተከትለው የሃይማኖታቸውን ፍሬ የወንድማችን የሃይማኖቱን ፍሬ እያዩና እየተመለከቱ በእምነትም በምግባርም እንዲመስሉት የሚችሉ ወጣቶችን ለማፍራት የሚያስችል መርሐ ግብር አዘጋጅተናል ማለት ነው። ስለዚህ ለዚህ መርሐ ግብር ሁሉም እንዲገኝ እናሳስባለን። በተሰጠው መግለጫ መሠረት፣ ሁለተኛው ግን በጣም እንዲታወቅ የምንፈልገው ነገር ምንድን ነው? ዓለም የራሷን ታዋቂ ሰው መንገድ ትሰይምለታለች፣ ሐውልት ታቆምለታለች፣ አደባባይ ትመሰርትለታለች፣ ሆስፒታል ትገነባለታለች። በተለያየ መንገድ በተለያየ ሚዲያዎች ስለዛ ሰው ሚዲያዎች ሁሉ እየቀረቡ ዘፈን ይዘፍኑለታል፣ አዝማሪ ይዘምርለታል፣ ብዙ ነገር ይታወቃል። እንዲህ አይነት የቤተክርስቲያን ልጆች እንዲዘምርላቸው አይደለም የሚሰሩት ስራ። በእርግጥ እንዲዘምርላቸው አይደለም፣ የእኛ ቤተክርስቲያን አባቶች እንዲዘምርላቸው ሳይሆን የሚሰሩት ስማቸው በሰማይ እንዲጻፍላቸው ነው። በዚህ ምድር ላይ ደስታን እንዲያገኙ ሰላም እንዲያገኙ እንዲታወቁ እንዲነገርላቸው አይደለም መስራት ያለባቸው። ነገር ግን ደግሞ ከነሱ ፍሬ ከነሱ የሃይማኖት ፍሬ ከነሱ መልካም ምግባር ደግሞ እኛ መማር ስለሚገባን አለም ማወቅ አለበት። ስለዚህ ለነዚህ መምህር ደግሞ ቤተሰቦቻቸው ተበትነው ልጆቻቸው ገና ወተት ገና እየተጋቱ ያሉ ወተት እየጠቡ ያሉ የእናታቸው ወተት የናታቸውን እንክብካቤ የሚያስፈልጋቸው ህፃናት፣ ለማልቀስ እንኳን አቅም የሌላቸው ህፃናት በእጃችን ላይ ያሉ የኛ የመላው ኦርቶዶክሳውያን እዳዎች ናቸው፣ የእኛ ሸክሞች ናቸው። መምህራችን ለቤተ ለቤተክርስቲያን ሲሉ ደክመው ወጥተው ወርደው ከዚህ ዓለም በድካም አርፈዋል። ቀጣይ ውስጥ ልጆቹ ምን መሆን አለባቸው? ስለዚህ እነዚህን ልጆች ደግሞ ልናስባቸው፣ ልንንከባከባቸው፣ ልናሳድጋቸው ልናስተምራቸው ይገባል ማለት ነው። አለም የነገስታቱን ልጆች ወስደው መቃብራቸውን በቱሪዝም ታስጎበኛለች። የእኛ ደግሞ የቤተክርስቲያናችን ልጆች ደግሞ ልናሳድጋቸው ልንከባከባቸው ስለሚገባ መስከረም ሃያ አራት ቀን ልጆቹን እንዴት እናሳድግ እንዴት አድራ እንወጣ እንዴት አድራቸውን እንቀበል የእሳቸውን ኃላፊነትኛ እንወጣ የሚልም በዚሁ አጋጣሚ መርሐ ግብር የተያዘ መሆኑ እንድታውቁ እንፈልጋለን። መላ ኦርቶዶክሳውያን በየአውደ ምረቱ እየተገኘ የጠየቅናቸው ክርስቲያኖች በሙሉ የሚገባውን አስተዋጽኦ አድርጋችኋል። በመስከረም 24ቱ ደግሞ በጣም በርካታ ሰዎች እንደሚገኙ እምነት አለን። የመግቢያ ትኬቱን በርካታ ሰዎች ወስደዋል። ነገር ግን በዕለቱ ደግሞ የጠራናቸው እንግዶች አሉ። መላ ኦርቶዶክሳውያን በሙሉ ለዚህም በጎ ምግባር፣ በጎ ዓላማ፣ በጎ ድጋፍ እጃችሁን የምዘረጉ ቅል ልቦና ያላችሁ መልካም አስተሳሰብ ያላችሁ ክርስቲያኖች በሙሉ የቤተ ክርስቲያን ጉዳይ ነው ብላችሁ በየጫካው በየገደሉ በየተራራው በየገጠሩ እየዞራችሁ የምታገለግሉ በእነዚህ ሚዲያዎች አማካኝነት ይሄ ጥሪ የደረሳችሁ በሙሉ በዕለቱ ተገኝታችሁ እኛስ ለወንድማችን ምን እናድርግ ከበረከቱስ እንዴት እንካፈል ብላችሁ ይህንን ጥሪ ሰምታችሁ እንድትመጡ በእግዚአብሔር ስም ጥሪያችን እናቀርባለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የወንድማችን የተክለ ጻድቅን ነፍስ በደጋጎቹ በቅዱሳን ዕቅፍ ያሳረፈልን በመላው ዓለም ላይ ሆናችሁ የወንድማችን የረዳት ፕሮፌሰር አብነት አስራት እልፈተ ሕይወት ከተሰማበት ሰዓት ጀምሮ በጣም በሐዘን የተጎዳችሁ መላው ኦርቶዶክሳውያን ኦርቶዶክሳውያት ቤተሰቦቻችን ለዚህ ቤተሰብ እየተደረገ ያለው ስራ አመርቄ በሆነ መልኩ እየተከናወነ ይገኛል። አሁን በቀጥታ ላይቭ የምትከታተሉና እንዲሁም ደግሞ ይሄ መርሃ ግብር ይሄ የሚተላለፈው መልእክት ኤዲት ተደርጎ በእያንዳንዳችሁ ጆሮና አይን የሚደርስበት ሰዓት በሚደርስበት ጊዜ ይሄን ቤተሰብ በዕለተ ቀኑ መስከረም 24 በሚደረገው የመታሰቢያ ቀን ላይ ፕሮግራሙ እንደተጠበቀ እናስኬደዋለን ተብሎ ይታመናል። ከዛ ባሻገር ግን ይሄን ቤተሰብ በምን አይነት መልኩ እንርዳ በማለት አጋጣሚውን ያላገኛችሁና ይህን አጋጣሚ ተጠቅማችሁ ቤተሰቡን ለመርዳት ያሰባችሁ ካላችሁ አካውንት ነምበሩን ብቻ ለመናገር ነው። እኔ አሁን እድል የወሰድኩት በረዳት ፕሮፌሰር አብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ በብፁዕ አባታችን በብፁዕ አቡነ ሕሪያቆስ እንዲሁም ደግሞ በሀገረ ስብከቱ ትልቅ ትኩረት ሰጥቶ እየሰራበት ያለበት ስለሆነ በአባቶቻችን በዚህ በድጋፍ አሰባሳቢ ኮሚቴ በኩል የወጣ አካውንት ነንበር አለ። በኢትዮጵያ ንግድ ባንክ የተመዘገበ ነው። በቀጥታ ይሄን ቁጥር እንድትከታተሉ በፍቅር አሳስባችኋለሁ። የኢትዮጵያ ንግድ ባንክ የአብነት አስራት ቤተሰብ ለመደገፍ የተዘጋጀ የገቢ አሰባሳቢ ኮሚቴ አካውንት ነንበር ነው 171 84 63 843 የኢትዮጵያ ንግድ ባንክ አንድ የደግምላችኋለሁ። በአብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ የተዘጋጀ አካውንት ቁጥር ነው። 171 84 63 843 የሚል ነው። እንዲሁም በተለያዩ የገቢ ማስገቢያዎች በቴሌብር አይነት መንገዶች ደግሞ የምታስገቡ ካላችሁ በዚህ ኮሚቴ ሰብሳቢ በሆኑት በክቡር መልአከ ጸሐይ በኩል የተመዘገበ በተለይ ደግሞ በቴሌብር ለማስገባት የምታስቡ ካላችሁ ቀጥታ ቴሌብር የሚያውቀው ያንን አካውንት የከፈተውን አካል ስለሆነ የዚህ የድጋፍ አሰባሳቢ ኮሚቴ ሰብሳቢ አባታችን ናቸው። በሳቸው ስም ስለሚመጣላችሁ ቀጥታ አድራሻ የሚያደርገው የረዳት ፕሮፌሰር አብነት አስራት የቤተሰብ ድጋፍ ማሰባሰቢያ የተከፈተውን አካውንት ነው አድሬስ የሚያደርገውና አሁንም ነገ ከነጎዳ ለመርዳት የምታስቡ ይህን ታሳቢ በማድረግ እርዳታችሁ እንድትለግሱ ነው። ልጆቹ በጣም የሚያሳዝኑ ናቸው። ብዙ ችግር አለ ቤት ውስጥ። እዚህ አደባባይ ላይ የማይነገሩ ችግሮች አሉ። ነገ ከነጎዳ ይህን አዋተን የራሳችን አስተዋጽኦ ካደረግን በኋላ ችግሩ ይቀረፋል ብለን እናምናለን። እግዚአብሔር አምላካችን የአባታችን በረከት እንዲያሳድርብን፣ ነፍሱን ከቅዱሳን ጎራ እንዲደምርልን ፈቃዱ ይሁንልን። አመሰግናለሁ። እግዚአብሔር ይስጥልን። ወደዳቸው ኦርቶዶክሳውያን አብነታችንን እናስበው! አብነታችንን እናስበው! አብነታችን ስንል ባሪያ ክህነት በትግል ሌሊት ሰርቶ ባለመጥገብ እና በፍጹም ክህነት አብነታችን ስለሆነ ስምን መላክ ያወጣዋል እንዲሉ አበው ስሙ ከግብሩ ጋር የተዋሃደለት በምንም ረገድ የሚዲያ ሰዎችም ኦርቶዶክሳውያንም የማታፍሩበት ንጹሕ ትጉህ እውነተኛ እንደ ስሙ አብነት የሆነ ካህን አባት በመሆኑ ነው፣ አፋችንን ሞልተን የምንናገረው። የዚህን ካህን ልጆች ሜዳ ላይ መተው አባት አልባ ጓለማውታዎች ማድረግ የቤተክርስቲያንን አደራ መብላት ነው። የኒህን ካህን የዚህን ካህን እናት ጧሪ ቀባሪ አልባ አዘንተኛ አድርጎ መተው ቤተ ክርስቲያን እናደራ መብላት አርባ ስድስት ዘመን የኖረ ካህን በአርባ ስድስት ዘመኑ ዕረፍት የሚባል የማያውቅ ቃለ እግዚአብሔር ከአንደበቱ ያልተለየ የሚያኮራ አንዳንድ ጊዜ እኔ በሆኑ እስክትሉ ድረስ የምትቀኑበት ካህን እንጂ የምናፍርበት ስላልሆነ ኦርቶዶክሳውያን ከታደላችሁ የቤተ ክርስቲያን መልእክት ነው። የአባቶቻችን መልእክት ነው። ከበረከቱ ተሳተፉ። እግዚአብሔር ያግዛችሁ። አብነታችሁን አስቡ። አብነታችንን እናስበው ዛሬ